እሁድ እኮ ሆሳዕና ለካስ ልዩ ቀን ነች። ለዚህ ሰዓት ለዚህ ቀን ያደረሰን እግዚአብሔር ይመስገን። ሆሳዕና በሉ ሲኮመንት ላይ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሆሳዕና በአርያም እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ ሆሳዕና ላይ ደረስን። ዘወረደ ብለን ጀምረን የአብይ ጾምን ሆሳዕና ላይ ደረስን። ለትንሣኤ አንድ ሳምንት ቀረን ማለት ነው። ከጌታችን ኢየሱስ ክርስቶስ በዓላት መካከል አንዱ ነው ሆሳዕና። ስለ ሆሳዕና የተወሰነ ነገር ዛሬ እነግራችኋለሁ፣ እስከ መጨረሻው ድረስ አብራችሁኝ ሁኑ። ሆሳዕና ማለት ምን ማለት ነው? እርግጠኛ ነኝ ሁላችሁም ትመልሳላችሁ። ኮመንት ላይ ስትመልሱን አስቀምጡልኝ። እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ ሆሳዕናን ስለምን ስናነሳ አራቱም ወንጌላውያን የሆሳዕናን ታሪክ ጽፈውልናል። ቅዱስ ማቴዎስም ቅዱስ ማርቆስም ቅዱስ ሉቃስም ቅዱስ ዮሐንስም ማለት ነው የሆሳዕናን በዓል በሚመለከት መጽሐፍ ቅዱሳዊ የሆነውን ነገር ተጽፎልን እናገኛለን። በብዛት ወይም በስፋት ግን ያው የጻፈልን ቅዱስ ማቴዎስ ነው ማለት ነው። በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን ነገር እናነባዋለን። ሁላችሁም እስከ መጨረሻው ድረስ የእግዚአብሔር ቃል ስለሆነ አዳምጡ። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ወደ ቤተ ፋጌ ሲደርስ ሁለቱን ደቀ መዛሙርት ላካቸው፣ እንዲሁም አላቸው፦ በፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜ የታሰረች ውርንጭላ ከአህያ ጋራ ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ ይላል። እንግዲህ ፈታችሁ አምጡልኝ። በነገራችን ላይ በዚህ የመጽሐፍ ቅዱስ ክፍል እያንዳንዱ የየራሱ የሆነ ትርጓሜና አንድምታ አለው። ለምሳሌ ቤተፋጌ ከደብረ ዘይት አጠገብ የሚገኝ አካባቢ ነው። ለምንድን ነው ፈታችሁ አምጡልኝ ብሎ ጌታችን ለሁለቱ ደቀ መዛሙርት የነገራቸው ስንል፣ አንድም ቅዱሳን ሐዋርያት እንግዲህ ካህናት ናቸው። ካህናት የማሰር የመፍታት ስልጣን ተሰጥቷችኋል ማለት ነው። ጌታችን አሁንም በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ የክህነትን አገልግሎት ሰማያዊ ጸጋና ክብር እንደሰጣቸው ሲያጠይቅ ጌታችን ፈታችሁ አምጡልኝ አላቸው ማለት ነው። አንድም ሰው ሁሉ ከኃጢአት ማሰሪያ የሚፈታበት ጊዜ እንደደረሰ ሊነግረን ነው ጌታችን። እንግዲህ የክብር አምላክ መድኃኔዓለም ኢየሱስ ክርስቶስ ከሰማይ ሰማያት መውረዱ በዋነኛነት አስፈላጊነቱ ምንድን ነው? የሰው ልጅ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን እንዲሸጋገር ነው። በዲያብሎት እስራትና ባርነት ውስጥ የወደቀውን የሰው ልጅ ሊፈታው ነው መድኃኔዓለም ኢየሱስ ክርስቶስ ወደዚህ ምድር የተገለጠውና። ለጌታ ያስፈለ። አሁን ባለቤቶቹ ከጠየቋችሁ እንግዲህ እነዚህ ውርንጭላና አህያ የሰው ልጆች ምሳሌዎች ናቸው። ባለቤቶቹ ከጠየቋችሁ አለጌታችን ለጌታ ያስፈልጉታል ብላችሁ መልሱላቸዋል። አዎ የሰው ልጆች ሁሉ ለማን ያስፈልጋሉ? ለጌታ ያስፈልጋሉ። ለዚህ እኮ ነው በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። እያንዳንዳችን የመድኃኔ ዓለም ኢየሱስ ክርስቶስ ነን ማለት ነውና ሁሉ እንግዲህ ፍጥረታት ሁሉ የማን ነው? የጌታ ነው። አህዮችም የጌታ ናቸው። ባለቤቶቹ ቢጠይቁት ፍጥረት ሁሉ የጌታ ስለሆነ ለጌታ ያስፈልጋሉ፣ አለና ንጉሥሽ ባህያ ላይ ሆኖ ለምሳሌ ለጌታ ያስፈልጉታል ብሉ። ለጽዮን ልጅ እንሆ ንጉሥሽ የዋህ ሆኖ ባህያ ላይ ባህያይቱ ግልገል በውርንጭላ ላይ ተቀምጦ ወዳንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ። እንግዲህ በብሉይ ኪዳን የሐዲስ ኪዳን ጥላ ነው። እያንዳንዱ በብሉይ ኪዳን ውስጥ ያለው ታሪክ በሐዲስ ኪዳን ይተረጎማል ማለት ነው። ይሄ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተነገረው ትንቢት ፍጻሜ ነው ማለት ነው። ምንድነው የሚለው? ለጽዮን ልጅ እንሆ ንጉሥሽ የዋህ ሆኖ በአህያ ላይ በአህያይቱ ግልገል በውርንጭላ ላይ ላይ ተቀምጦ ወዳንቺ ይመጣል ተብሎ በነቢይ የተነገረው ይፈጸም ዘንድ ነው። ይህ በአህያ ላይ ለምን ሄደ ስንል እንግዲህ ጊዜው የሰላም ስለሆነ ነው። አይሁድ በጦርነት ጊዜ በፈረስ ይሄዳሉ። ነገር ግን በሰላም ጊዜ በአህያ ይሄዳሉ። ለምን በአህያ ሲሄዱ ከጠላት አያመልጡም አንድም፣ ጠላት ላይም አይደርሱም አንድም ማለት ነው። ስለዚህ አህያ መሄድ የሰላም ጊዜ ስለሆነ ጌታችን አምላካችን ኢየሱስ ክርስቶስ የመጣው ሰላምን ሊሰብክ ሰላምን በምድር ላይ ሊያጸና ስለሆነ ጌታችን ኢየሱስ ክርስቶስ በአህያ ላይ ሆኖ ወደ ኢየሩሳሌም ሄደና ልብሳቸውን በአህያ የቱርንጭላ ላይ ሁሉም ይጭኑ ነበረ። ለምን ቢባል ኮርቻ ይቆረቁራል። ግን የማትቆረቁር እንግዲህ ብሎ ኪዳን እንግዲህ ጌታችን ኢየሱስ ክርስቶስ አሮጌውን ኪዳን አሳልፎ አዲሱን ኪዳን ሰጠን። የአሮጌው ኪዳን የሚቆረቁር ጆሮ፣ አይን ላጠፋ አይን ያጥፋ የሚል፣ ነፍስ ላጠፋ ነፍስ ያጥፋ የሚል ሕግ ነው። አዲሱ ኪዳን ግን የሰላም ሕግ ነው። የማይቆረቁር ሸክም ያልሆነ ፍጹም ነጻነትን የሚያጎናጽፍ ለምን በነጻነት እንድኖር ክርስቶስ ነጻ አወጣን ተብሎ እንደተነገረው ሐዲስ ኪዳን የነጻነት ህግ ነችና። ለዛ ነው በውርንጭላይቱ ላይ ልብስ እያደረጉ ጌታም በዛች ውርንጭላ ላይ ተቀምጦ ትንቢቱ ይፈጸም ዘንድ እንግዲህ ትንቢቱን በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በትንቢተ ኢሳይያስ ምዕራፍ 62 ላይ ታገኙታላችሁ ማለት ነውና። ከዛ በኋላ እንግዲህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ ማለት ነው። በዛ ሰዓት እንግዲህ አይሁድ ተንጫጩ። አይሁድ እጅግ ኦህ፣ ምንድን ነው ደቀ መዛሙርቶችን ዝም ማታስብላቸው ሲሉ፣ እናንተ ዝም ብትሉ እንኳን የቢታንያ ድንጋዮች ያመሰግኑኛል አሉ። ህፃናት በዛን ቀን ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው አሉ። ልበ አምላክ ቅዱስ ዳዊት እንግዲህ ምን ማለት ነው ኦሪት ወይም ደግሞ ያ አምስት ሺህ አምስት መቶ ዘመን በሰው ልጅ ላይ ሞት ሰልጥኖበት ነበረ። ሆሳዕና ማለት አሁን አድን ማለት ነው። መዳናችን አሁን ይሁንልን ማለት ነው። ያ የሰለጠነ ሞት በክርስቶስ ኢየሱስ በስጋ መገለጥና በቀራኒው አደባባይ በመልት መስቀል ላይ መዋል ለሁሉ ምን ሆነ? ሰላም ሆነ ማለት ነው። ምን ሆነ? መዳን ሆነ ማለት ነው። መዳናችን በክርስቶስ ኢየሱስ ሞት ተፈጸመ ማለት ነው። ተወዳጆች ታዲያ በአህያ ላይ ሆኖ ቢታንያ ሕፃናቱ እያመሰገኑት አሁን አድነን አሁን ይቅርበለን እያሉ ሆሳዕና እያሉ አምላካችንን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። የዘንባባ ዝንጣፊ ይዘው እልል እያሉ እያመሰገኑ፣ ለምንድን ነው? የዘንባባ ዝንጣፊ የደስታ መገለጫ ነው። ይስሐቅ በተወለደ ጊዜ በአብርሃም ቤት በዘንባባ ዝንጣፊ እግዚአብሔርን አመስግነውታል። ይሁዲት የተባለች የእስራኤል መስፍን ሆሎፍርኒስ የሚባለውን ጠላቷን ድል ባደረገችበት ሰዓት እስራኤል ዘንባባ ይዘው አመስግነዋል። ዘንባባ ከሌሎቹ ፍጥረታት የተለየ ነው። ዘንባባን እሳት አያቃጥለውም፣ ይለበልበዋል እንጂ ማለት ነው። አንተ ኃያል ነህ፣ አንተ ገናና ነህ ሲሉ አምላካችን ፍጹም ኃይል እንዳለው ሲመሰክሩ በዘንባባ ዝንጣፊ እያነጠፉ ለጌታችን ክብርን እየሰጡ አመሰገኑት ማለት ነው። ተወዳጆች እና እንግዲህ አያይቱም ውርንጭላውን አመጡለት፣ ልብሳቸውም በእርሱ ላይ በተቀመጡባቸውም ከሕዝብ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ከዛፍ ጫፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ህዝብ የሚከተሉት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ሆሳዕና በአርያም እያሉ ይጮሁ ነበረ። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ምክንያቱም ብዙ ህዝብ ከፊትም ከኋላም ተከትለውት ጌታችን ኢየሱስ ክርስቶስ የሰላም ዘመን እንደመጣ፣ የሰላም ጊዜ እንደመጣ በአህያ ላይ ሆኖ በቢታንያ ድንጋዮች እየተመሰገነ በሕፃናትና ከሚጠቡ አንደበት ምስጋናን አዘጋጀ ብሎ ልበ አምላክ ቅዱስ ዳዊት እንደተናገረው በሕፃናቱ አፍ ጌታችን እየተመሰገነ እልል እየተባለ የሚገርማችሁ ግን እነዛ ሲያመሰግኑት የነበሩት እልል ሲሉለት የነበሩት ያ ሁሉ ህዝብ መከራው ሲመጣ ይክዱታል፣ ጌታችንን። ልክ ዓርብ ላይ ምናሉ ይሰቀል ይሰቀል ሲሉ የነበሩት ዘንባባ ሲያነጥፉ የነበሩት ከልብሳቸው በአህያ ውርንጭላ ላይቶ አህያዋ አይደለም እርሱ እሱ የተቀመጠባት አህያ እንኳን መሬት ልትነካ አይገባም እያሉ ሲያመሰግኑት የነበሩት እናቶች በዛ አካባቢ አሉ። ሰዎ አይሁዳውያን በሙሉ ናቸውና፣ እግዚአብሔር ልጆች ሆሳዕና ብዙ ነገር ነው ለእኛ ማለት ነው። ብዙ ነገር መዳናችን የተበሰረበት ነው። እንግዲህ በቅዱስ ቤተክርስቲያን አገልግሎቱ ራሱ የተለየ ነው። በጣም ልዩ የሆነ የሚመስጥ አገልግሎት ነው። ከጌታችን አበይት በዓላት መካከል አንዱ ነው ሆሳዕና። ሶ ሆሳዕናን ስናስብ ሁላችንም ጌታ ሆይ አሁን አድን እንግዲህ ነገ በነገረ ድህነት ትምህርት ውስጥ ጌታችን ኢየሱስ ክርስቶስ በሞቱ ሁላችን አድኖናል። ነገር ግን እለት እለት ደግሞ ምስጢራትን በመፈጸም መንፈሳዊ ሕይወትን ተግባራዊ ክርስትና በመኖር እለት እለት መዳናችን ይፈጸማል። ስለዚህ ሁልጊዜም ጊዜም በንስሐ በመመላለስ አሁን አድን አሁን ይቅር በለን እያልን ጌታችንን ሆሳዕና እያልን ሁልጊዜም ልንዘምርለት፣ ልናመሰግነው፣ በጸሎት ልንጠይቀው ይገባል። ለሁላችን መዳን ይሆነን፣ ለሁላችን ሞገስ ክብር ይሆነን፣ የሰላም ዘመን ይሆነልን። ጌታችን ኢየሱስ ልክ ባህያው ርንጭላ ሰላም ሲሆን እንደመጣ ኢትዮጵያ ጦርነት የማይሰማባት፣ መከራ ችግር የማይታይባት፣ እርስ በርስ መገዳደል የሚጠፋባት ሁላችን በአህያ ሆነን የምንዘልበት ዘመን አምላካችን እግዚአብሔር ያምጣልናለው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ለትንሳኤው በዓል ደግሞ ሁላችንም በሰላም ያድርሰን። ላይክ ሰብስክራይብ አድርጉ፣ እንዲህ ያሉ መንፈሳዊ አገልግሎቶችን ታገኛላችሁ። እግዚአብሔር ሁላችሁንም በያላችሁበት ይባርካችሁ።